ልጆቼ በማለዳ ቡናችሁን ፉት ከማለታችሁ አንድ ዜና ትሰማላችሁ። እስራኤል የኢራንን የኒውክለር ማብላያ ደበደበች የሚል። ይህ ከ20 ዓመታት በፊት ተሰንብዮ ከስድስት ዓመታት ዓመታት በፊት ለዓለም ይፋ የተደረገ የአንድ ኦርቶዶክሳዊ ባህታዊና መነኩሴ ትንቢት ነው። ስለ ኦርቶዶክስ ቤተ ክርስቲያን ፍጻሜ ደግሞ እመቤታችን ቅድስት ድንግል ማርያም ለእኚህ መነኩሴ የገባችላቸው ቃል ኪዳን የዓለምን ትኩረት ስቧል ተሰጥቷል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመ ክርስቶስ ከሁላችን ጋር ይሁን። ውድ የክብራን ሚዲያ ቤተሰቦች እስራኤልና ኢራን ጦርነት ከመጀመራቸው ከ20 አመታት በፊት ተተንብዮ ከስድስት ዓመታት አመታት በፊት ለዓለም ይፋ የተደረገው በኦርቶዶክሳውያን አበው መነኮሳትና እንዲሁም ሊቃነ ጳጳሳት ነበረ። ኦርቶዶክሳውያን ትንቢቱን እንዴት አገኙት? ከዚህ በፊትስ እኚህ ኦርቶዶክሳዊ አባት የተናገሯቸው ትንቢት እንዴት መሬት ጸብ ሳይል ቀረ ዓለምስ ለምን ጆሮውንና አይኑን ለእኚህ አባት ሰጣቸው እመቤታችን ለኦርቶዶክስ ቤተክርስቲያን የገባችው ቃል ኪዳን ምንድነው የዕለቱ የክብራን ሚዲያ መሰናዶ ነው እስከ ፍጻሜው ከኛ ጋር ሁኑ ከኛ ጋር ቆይታ ካደረጋችሁ የቤተክርስቲያናችሁ ክብር በጥልቀት ይገባችኋል ላይክ እያደረጋችሁ ኦርቶዶክስ ተዋህዶ ለዘላለም ጸንታ ትኑር እያላችሁ በኮመንት በመጻፍና ለወዳጆቻችሁ በማጋራት ከኛ ጋር ቆይታ አድርጉ ምናልባት ይህንን ቤት ካላወቃችሁት ክብራን ሚዲያ እንባላለን ሰብስክራይብ አድርጋችሁ ተወዳጁንና ስለ ቤተ ክርስቲያን እናውራ። በቀጥታ ወደ መሰናዶው አለፍን። በኢራንና በእስራኤል መካከል ከባድ ጦርነት እንደሚነሳ አስቀድመው የተነበዩት ኦርቶዶክሳዊ ሊቀ ጳጳስ እስራኤል የኢራንን ኒውክለር ጣቢያዎች መሰረት ያደረገ ጥቃት ጀምራለች የሚለው ዜና እንደተሰማ በርካቶች አይናቸውን ያደረጉት ከዛሬ ስድስት ዓመት በፊት በአንድ ኦርቶዶክሳዊ አባት የተሰጡትን ትንቢቶች ላይ ነበር ከታናሿ የሜዲትራንያን ባህር ደሴት ቆጵሮስ የተነሱትና ባለማችን ላይ በተለይ በሃይማኖታዊ ጥልቅ አስተምህሯቸውና የጵጵስና ማዕረጋቸው ከፍተኛ ስም ያላቸውና ጆሮ ከሚሰጣቸው ሊቀ ጳጳሳት መካከል ቀዳሚው ናቸውም። ኒውፊተስ ኦፍ ሞርፉ ወይም ሊቀ ጳጳስ ኒውፊጦስ ዘቆጵሮስ በ1962 እንደ አውሮፓውያኑ ዘመን አቆጣጠር አኖዞዲያ ተብላ በምትጠራ በወቅቱ ቱርክ በቁጥጥሯ ስር አድርጋት በነበረችው ቆጵሮስ ግዛት ታናሽ መንደር ውስጥ የተወለዱት እኚህ ሊቅ እንደ ማንኛውም ቆጵሮሳዊ በ1974 ቱርክ በኦርቶዶክሳውያን ላይ በፈጸመችው ጭፍጨፋ የአእምሮ ጠባሳ ካለቀቃቸው ቆጵሮሳውያን መካከል አንዱ ናቸው። እኚህ ሊቅ በወቅቱ ኦርቶዶክሳዊነትን የሙጥኝ ብለው ትክክለኛው የሰላምና የንስሐ መንገድ ኦርቶዶክሳዊነት ብቻ ነው ብለው ላለፉት በርካታ አመታት ከተለያዩ አብረዋቸው ከነበሩ መነኮሳትና ከሌሎችም ኦርቶዶክሳዊ መጻሕፍትና መነኮሳት የሰሟቸውን ትንቢቶ ለክርስቲያኖችና ለዓለም በመናገር ሰዎች ስለ ክርስቶስ ኢየሱስ መምጣት ራሳቸውን እንዲያዘጋጁ ሲያስተምሩ ኖረዋል። ሜትሮፖሊታን ኔዮፊቶሶፍ ሞርፉ ወይም ሊቀጳጳስ ብፁ ኔዮፊቶስ ዘቆጵሮስ ከቀናት በፊት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቴሌቪዥን በር ላይ ወጥተው ከመናገራቸው አስቀድሞ የኢራን የተለያዩ መሰረተ ልማቶች ድንገት ዶጋመድ መሆን ጀመሩ። የኢራን ሰማዮች ከወራት በፊት ይሰሟቸው የነበሩትን የእስራኤል ሚሳይሎች ባይናቸው እስከያዋቸው ረስ ደጃቸው ላይ ወድቁ ጀመር። ቴሌቪዥን ብርቃቸው ያይደለው ቤንያሚን ኔተንያሁ ቴሌቪዥን ፊት ወጡ። ይህ በእስራኤል ታሪክ እጅግ ወሳኝና የቁርጥ ቀን ነው ሲሉ ተናገሩ። የኢራን ጉሮሮና ትናጋ ላይ የሚሰነቀሩትን ሚሳኤሎቻቸውንና ከባድ የጦር መሳሪያዎቻቸውን የጀት ጥንቡላዎቻቸውንም ማቫካራይ ወይም ኦፕሬሽን ራይዚንግ ላይን የሚነሳው አንበሳ ዘመቻ የሚል ስያሜ ሰጡት። የኢራኑ ሃይማኖታዊ መሪ አሊ ኻሚኒም ለዓለም ያላሳዩትን ጉያቸው ስር የደበቁትን ሰጂል የተባለ ከብርሃን ፍጥነት በስድስት እጥፍ የሚፈጥነውን ባለስቲክ ሚሳኤል የእስራኤል መካከለኛና ደቡባዊ ግዛቶች ላይ በመወርወር የሙሳድ ዋና መስሪያ ቤትን ጨምሮ በርካታ ጉዳቶችን ማድረሳቸውን ይፋ አደረጉ። ጦርነቱ አሜሪካንን ጎትቶ በማስገባት የኢራን የኒውክለር ጣቢያን መደብደብ የሚያስችል እርምጃ እስኪያስወስድ ድረስ ቀጥሏል። በፎርዶ በ ናታንዝና በሌሎችም የኢራን አካባቢዎች ከግዙፍ ተራራዎች በታች በወፍራም ኮንክሪቶች ተከበው የተደበቁትን የኢራንን የኒውክሌር ጣቢያዎችን ለመምታት ፕሬዚደንት ትራምፕ መልካቸውና ቅርጻቸው የሌሊት ወፍ የመሰሉትን ቢሁለት የተሰኙ ፈጣንና ዘመናዊ ጀቶቻቸውን በብሽሽታቸው ስር መጠናቸው ከአንድ አፍሪካዊ ግዙፍ ዝሆን ጋር የሚተካከለውን 130 ኪሎግራም የሚመዝኑ በንከር በስተር ቦምቦችን ጥቅም ላይ አውለዋል። እነዚህ የኢራንን ተራሮችና ከተራሮቹ ስር ተሸሽገው የሚገኙትን የኢራን የኒውክለር ጣቢያዎችን ሰርስረውና በርብረው ጉድ ያደርጋሉ የተባሉት በንከር በስተር ቦምቦች ፎርዶውና ናታንዝ ላይ የሚገኙትን የኒውክለር ጣቢያዎች አውድመዋል፣ አላወደሙም የሚለው ነገር እስካሁን ጥያቄ ውስጥ እንዳለ፣ የበርካቶች አእምሮ አንድ ሰውን እያሰላሰለ ነው። የበርካቶች ጆሮም የአንድን ግዙፍ ኦርቶ ኦርቶዶክሳዊ ስም ብቻ ይሰማል። የበርካቶች አይን በተለያዩ ድህረ ገጾች ላይ የተለጠፈውን የኚህ ኦርቶዶክሳዊ አባትና ሊቅ የሆኑትን ሊቀ ጳጳስ ብፁዕ አቡነ ኒውፊጦስ ዘቆጵሮስን ለማየት አይኑ ከወዲያ ወዲህ እየተንከራተተ ይገኛል። ትንቢት ማንንም ለማስፈራራት አይነገርም፣ ይልቁንም ነፍሳት አስቀድመው እንዲዘጋጁ ነው የሚሉት እኚህ ኦርቶዶክሳዊ አባት ዓለም ከተለያየ አቅጣጫ ምድሪቱን በሚሳኤሎች ሲያናውጥ እኛ በንስሐ የታጀበ ሰላማዊ ልብ አለን ወይ በማለት ይጠይቃሉ የእስራኤልና የኢራንን ጦርነት አስቀድመው ከተነበዩ አባቶች በመስማት ለዓለም ይፋ ያደረጉት እኚህ ኦርቶዶክሳዊ ሊቅ ከስውራን አባቶችና ከቀደሙ ካለፉ ሊቃውንተ ቤተ ክርስቲያን ኦርቶዶክሳውያን በሕብረት ከተስማሙባቸው ያለፉ ቅዱሳን ትንቢቶችንና ማስጠንቀቂያዎችን የሚሰሙትና ይህንንም ለዓለም ይፋ የሚያደርጉት እ ይህ ኦርቶዶክሳዊ ሊቀ ጳጳስ ስለ እስራኤልና ስለ ኢራን ጦርነት አስቀድመው ከዓመታት በፊት ትንቢት መናገራቸውን ተከትሎ ዓይኖች ሁሉ፣ ጆሮዎች ሁሉ እሳቸውን ብቻ እያሉ ነው። ለመሆኑ ሊቀ ጳጳስ ብፁ አቡነ ኒኦፊጦስ ዘቆጵሮስ በወቅቱ ምን ብለው ነበር? በሚያሳዝን ሁኔታ አውዳሚና የዓለም የመጨረሻው ጦርነት ድረስ ሊወስደን ይችላል። ይሄ ነገር የጀመረው በሶሪያ በዩክሬንና በእስራኤል ነበር። ከዚያ ግን አይሁዶቹ በፔርሽያ ወይም የኢራን የኒ ኒውክለር ጣቢያ ላይ ጥቃት ይፈጽማሉ። ይህን ጊዜ ቻይና እና ሩሲያ ወደው ሳይሆን ተገደው ወደ ጦርነቱ ይገባሉ። የቅዱሳኑ ትንቢት እንደዚህ ይላል። ልብ በል እያወራ ያለው ስለ ግሪክ ቅዱሳን ብቻ አይደለም። በሩሲያ ኦርቶዶክስ ውስጥ፣ በሮማንያ ኦርቶዶክስ ውስጥ፣ በሰርቢያ ኦርቶዶክስ ውስጥ የሚገኙ ቅዱሳን በተመሳሳይ የተናገሩት ትንቢት ነው። ሁላቸውም የኒውክለር ጦርነት እንደሚነሳ ይናገራሉ። የሚያስገርመውን ነገር ልጨምርልህ። ፑቲንና ቻይና በፍጹም ይህ እንዲነሳ አይፈልጉም። ነገር ግን ኒው ወርልድ ኦርደር የሚባለው አዲሱ የዓለም ገዢ ስርዓት ይህ እንዲሆን ይፈልጋል። እና አሜሪካ ይሄ እንዲሆን ፑቲንንና ቻይናን ወደ ኒውክለሩ ጦርነት እንዲገቡ ይገፋፏቸዋል፣ እጅግ በጣም ይገፋፏቸዋል። ይህን ጊዜ ፑቲንና ቻይና አማራጭ በማጠት ወደ ጦርነቱ ይገባሉ። ብፁዕ አቡነ ኒፊጦስ ይህንን ትንቢት ከስድስት ዓመታት በፊት ለዓለም ይፋ ያድርጉት እንጂ እሳቸው ትንቢቱን ከሀያ ዓመታት በፊት ከተሃራሚው ከባህታዊው ክሬታ እየተባለች ከምትጠራው የግሪኳ ደሴት ውስጥ ከሚገኝ ገዳም ለረጅም ዓመታት በተአቅቦ ከኖሩት ከመነኩሴው አባ ቴዎዶር አጊዮ ፋራጊቲስ እንዳገኙት ይናገራሉ። እሳቸውና ሌሎች በዕድሜ የሚያንሱ መነኮሳት ከአባ ቴዎዶር እግር ስር ቁጭ ብለው በሚማሩበት በአባ ቴዎዶር በዓት በሆነችው በአጊዮ ፋራጎ ተራራ ስር ይህንን ትንቢት ነገሯቸው። ብፁዕ አቡነ ኒፊጦስ እንዲህ ያስታውሱታል። ከሶስት ዓመት በፊት በሰሙነ ህማማት ያረፉት አረጋዊው ቴዎዶር እንደዚህ ሲሉ ነበር። ትንቢቱን ከአጌዮ ፋራጎ ተራራ እግር ስር ቁጭ ብለን ከበአታቸው በር ላይ የነገሩን ልጆቼ በደንብ አዳምጡኝ በማለዳ ቡናችሁን እየጠጣችሁ ሳለ እንዲህ የሚል ዜና ትሰማላችሁም እስራኤል የኢራንን የኒውክለር ጣቢያ መደብደብ ጀመረች የሚል ያኔ ነው የዓለማችን ግዙፍ የተባለው ክስተትና ጦርነት የሚጀመረው ራሳችሁን አዘጋጁ እንድትፈሩ አይደለም ለንስሐ እንድትዘጋጁ እንጂ አሉም አቡነ ኒዮፊጦስ ከአረጋዊው ቴዎዶርን ጨምሮ ከሌሎ እንደ ቅዱስ ፓይሲዮስ ካሉ ብፁዓን አባቶች አበው መነኮሳት ስጉራን አባቶች የተለያዩ ዓለምን የሚመለከቱ ትንቢቶችን በመሰብሰብ በየጊዜው ለዓለም ይፋ ያደርጋሉ። ከዓመታት በፊት ስለ ሶሪያና ስለ ሌሎችም ሀገራት የተናገሯቸው ትንቢቶች መሬት ጠባላሉም የሚባልላቸው እኚህ ኦርቶዶክሳዊ ሊቅና የመንጋው እረኛ አሁን ደግሞ ስለ እስራኤልና ኢራን የተናገሩትን ትንቢት ተከትሎ እነሆ ዓለም ፊቱን ወደ እሳቸው አዙሮ ቀጣዩስ ምን ይሆን የሚለውን በመጠባበቅ ላይ ይገኛል። እስራኤል በኢራን ላይ ጥቃት ከፈጸመች በኋላ ጉዳዩ በቀጥታ ከትንቢት ጋር እንደሚገናኝ የተለያዩ ሃይማኖት ላይ ያሉ ሰዎች ሳይቀሩ እየተነተኑት የሚገኝ ሀቅ ሆኗል። በተለይ እስራኤል ለዚህ ኢራንን ለመምታት ለተጠቀመችበት ዘመቻ የሰጠችው ስያሜ የሚመጣው አንበሳ የሚለው ስያሜ ማለት ነው በቀጥታ ከኦሪት ዘኍልቍ ላይ የተወሰደ መሆኑም እስራኤላውያን እንደ አይሁድ ኢራናውያን እንደ አሦርና እንደ ፋርስ አይሁድ ከግብፅ ባርነት ነጻ ከወጡበት ጊዜ ጀምሮ ያላቸው የጦርነት ታሪክ ምናልባት እስራኤል መጥፊያዋ ኢራን ናት፣ ኢራንም መጥፊያዋ እስራኤል ናት እየተባሉ የሚነገሩ በተለያዩ የአይሁድና የክርስቲያን መጻሕፍት ላይ የሚገኙ ትንቢታዊ ንግግሮች ለአሁኑ ጦርነት መነሻ ሊሆኑ እንደሚችሉ የተለያዩ ትንቢቶች በተደጋጋሚ እየተነገሩ ይገኛል። አረጋዊው ቴዎዶርም ይሁኑ ሌሎች በዘመናችን ተነስተዋል የሚባሉ ቅዱሳን አበው መነኮሳት የዘመን በዓለማችን ላይ ስለሚከሰቱ ክስተቶች ለእኛ በሚገባ ቋንቋ ትንቢቶችን መናገራቸውን የሚጠቅሱት እኚህ ብፁዕ አቡነ ኒውፊቶስ በዘመናችን ከዚህ በኋላ የሚከሰቱ ክስተቶች በሙሉ ተመዝግበው መቀመጣቸውንም ያስረዳሉ። እመቤታችን ወላዲተ አምላክም ትሁን ልጇ ኢየሱስ ክርስቶስ ኦርቶዶክስ ቤተ ክርስቲያን እንድትጠፋ ፈጽሞ አይፈልጉም የሚሉት እኚህ ብፁዋን ጳጳሳትና አበው መነኮሳት አንድ መልእክት ግን ያስቀምጣሉ ከነዚህ እዚህ ቅዱሳን መካከል አንዱ እመቤታችንን ዓለም ምን እንዲያደርግ ትፈልጊያለሽ? ለዓለምስ ምን ታረጊለታለሽ? ብለው ይጠይቋታል። ይህን ጊዜ እመቤታችን እንዲህ በማለት ትመልሳለች። እኔ ኦርቶዶክስ ለዘላለም ጸንታ እንደምትኖር ከልጄ ቃል ኪዳንን ተቀበልኩላችሁ። ዓለም ላይ እንድትስፋፋ ባለማችን የትኛውም ክፍል የኦርቶዶክስ ቤተክርስቲያን እንዲተከልም ጭምር ቃል ገባውላችሁ። መከራውም እንዲያበቃ ቃል ገባውላችሁ። ነገር ግን አንድ ቅድመ ሁኔታ ብቻ ጠየቅኳችሁ እሱም ጥቂት ንስሐ። ይህንን ግን ማድረግ አልቻላችሁም በማለት ለዚህ ዘመን ትውልድ ተናግራኛለች ይላሉ እኚህ አረጋዊ ቴዎዶር። አረጋዊ ቴዎዶር የነገሯቸውን መልእክት ወደ አደባባይ ይዘው የመጡትና ከዓመታት በፊት በሚናገሯቸው ትንቢት ምክንያት በቆጵሮስ በግሪክና በሌሎች የዓለም ክፍሎች የእስር ማስፈራራት የሚደርስባቸው ብፁዕነታቸው አቡነ ኒዮፊጦስም እስካሁን ድረስ ዓለም አላዳምጥ ብሎ እንጂ ይህ እንደሚሆን ቀድመን

በኢራንና በእስራኤል መካከል የተነሳው ጦርነት አሁን ወደ ቻይናና ወደ ሩሲያ እንደሚዘምት ከወዲሁ ምልክቶች እየታዩ ነው። ፕሬዚደንት ትራምፕ በበሽሽታቸው ስር በንከር በስተር የተባሉ 30000 ፓውንድ 13000 ኪሎ ግራም የአንድ ዝሆንን የአንድ የትምህርት ቤት አውቶቡስን የሚያካክሉ ቦምቦችን አሸክመው ወደ መካከለኛው ምስራቅ የላኳቸውን ቦምቦች የተመለከቱት የሩሲያው ፕሬዚደንት ቭላዲሚር ፑቲን ፊታቸው ላይ ደም ስራቸው ተገታትሮ ትራምፕ ሲረግሟቸው ታይተዋል። ይህ ጉዳይ እስራኤልንም ሆነ ፕሬዚደንት ትራምፕ የወሰዱትን ውሳኔ ዓለም አቀፉ ማህበረሰብ እንዳይቀበለው በማድረግ በተለይ በተቃራኒ የተሰለፉ ሀያላን ሀገራት ወደ ጦርነቱ እንዲሳቡ ምክንያት ሊሆን እንደሚችል እየተነገረ ነው። ሰሜን ኮሪያ፣ ሩሲያና ቻይና ከዚህ በኋላ የሚወስዷቸው እርምጃዎች በእስራኤል በአሜሪካና በኢራን እጣፈንታ ላይ አልፎም በዓለም እጣፈንታ ላይ አንዳች አዲስ ነገር ይዞ ሊመጣ እንደሚችል ተንታኞች ከአሁኑ እየተናገሩ ነው። ኦርቶዶክሳዊ አባቶች አስቀድመው የተናገሯቸው ትንቢቶች አሁን ላይ እየተፈጸሙ መሆናቸውን ተከትሎ ሁላችንም ለንስሐ እንድንዘጋጅ እኚሁ አባቶች እየጠየቁ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለመጨረሻዎቹ ቀናት ስለነዚህ ቀናትም ለደቀ መዛሙርቱና ለሐዋርያቱ የነገራቸውን ትንቢት አስቀድሞ ማቴዎስ በወንጌሉ ምዕራፍ 24 ላይ እንደሚከተለው አስፍሮታል። ጌታ እንደዚህ አለ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ። ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግስት ላይ ይነሳልና ራብም፣ ቸነፈርም፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው በማለት ጌታችን ይነግረናል። እኚህ በሜዲትራንያን ደሴትና በሌሎች በአቅራቢያው በሚገኙ ገዳማት ውስጥ በዓት የኖሩ መነኮሳት የሚነግሩን ትንቢት በቀጥታ ከዚህ ጋር የተገናኘ ነው። እነዚህ በዓለማችን ላይ የሚነሱ ከባባድ ጦርነቶች ሁሉ በዋነኝነት ክርስቲያኖችን፣ ኦርቶዶክሳውያንን ኢላማ ያደረጉ ሊሆኑ እንደሚችሉ አስቀድሞ የታመነ ነው። ጌታችን የምጥ ጣር መጀመሪያ ናቸው ያላቸው የዓለም መከራዎች ከመጡ በኋላ ከዛ በኋላ የሚከሰተውን እንደዚህ ይለናል። በዚያን ጊዜ ለመከራ አሳለፈ ይሰጧችኋል ይገድሏችኋልም። ስለ ስሜም በአህዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በእርሳቸውም አሳልፈው ይሰጣጣሉ፣ እርስ በእርሳቸውም ይጠላላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ይለናል። ጌታ እንደዚህ የነገረንን ትንቢት እነዚህ ኦርቶዶክሳውያን አባቶች ደግሞ በሚገባ የሙሴን ቋንቋ ዓለማችን አሁን በተዋቀረች መንገድ ከእግዚአብሔር መንፈስ ቅዱስ እየተረዱ አስቀድመው ለንስሐ እንድንዘጋጅ እያስጠነቀቁን ይገኛሉ። ይህ በኦርቶዶክሳውያን አባቶች የተነገረውና አሁን ላይ በዓይናችን እየተመለከትነው ያለነው በመካከለኛው ምስራቅ እየተነሳው ወደ ዓለም ይዛመታል ተብሎ የሚጠበቀው ከባዱ ጦርነት ለሁላችንም ክርስቲያኖች የማስጠንቀቂያ ደወል ሊሆነን ይገባል። ጌታ የመጨረሻዎቹ ሰዓታት ሊያጥሩ የሚችሉት ቅዱሳን ብቻ በመሆኑ ንስሐን እያስቀደምን ወደ ቅዱሳን ህብረት ልንጨመርና ጌታችን መከራውን እንዲያሳጥረው ልንለማመን ይገባናል። በማቴዎስ ወንጌል ምዕራፍ 24 ቁጥር 15 እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዛን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ። በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ። በዚያችን ወራት ለርጉዞችና ለሚያጠቡ ወዮላችሁ። ነገር ግን ሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ብሎ አስጠንቅቆናል። ከዚያም እንደዚህ ይለናል፣ በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚያ አለ ቢላችሁ አትመኑ፣ በማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስጠንቅቆናል። ትኩረታችንን የማቴዎስ ወንጌል ምዕራፍ 24 ቁጥር 22 ት ላይ ያለውን እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳንም ነበር፣ ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ የሚለውን ይዘን ወደ ኋላ ተመልሰን ደግሞ ኦርቶዶክሳውያን አባቶች ከመቤታችን የሰሙትን ቃል ኪዳን አንድ ላይ ስናያይዘው ዓለም በምን መንገድ መከራዋ እንደሚያጥርላት እንረዳለን። ይኸውም አንደኛው የክርስቲያኖች ንስሐ ሲሆን፣ ሁለተኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ለወላዲታ አምላክ ስለግዝትነ ማርያምና ለቅዱሳን በገባላቸው ቃል ኪዳን ምክንያት መከራው እንደሚያጥር እንረዳለን። ስለዚህ ውድ ክርስቲያኖች፣ ውድ የክብራን ሚዲያ ቤተሰቦች ይህ መከራ እንዲያጥር እመቤታችን እንደነገረችን፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ እንዳስተማረን ወደ ንስሐ መንገድ እንሂድ። የእመቤታችንንና የቅዱሳንን ቃል ኪዳን እንጠጋ፣ በእርሱ እንተማመን። ያን ጊዜ የዓለምን መከራ ያሳጥርልናል። ሰላመ ክርስቶስ ከሁላችን ጋር ይሁን። ይህ የዓለም መከራ ወደ ጌታ የምንጠጋበት የእምነት ምስክርነታችን እንጂ ፈርተን የምንሸሽበት እንዳይሁን ጌታ ይርዳን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።